በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚ አብሔር ለዘ አብጽሐነ እስከዛቲ እለት እስከዚች እለት እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሳው በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናቱ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በዓለም ዙሪያ የምትገኙ ኦርቶዶክሳውያን በእግዚአብሔር ስም እንደምን ሰነበታችው? እንደምን አደራችው? እንደምን አረፈዳችው? አሜን። ሳይገባን እንዲገባን አድርጎ በቸርነትና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ለዚች ቀን ያደረሰን ልዑል አምላካችን ቅዱስ እግዚ አብሔር ስሙ በድጋሜ የተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ክብር ምስጋና ይድረሳት። በቅድሚያ እንኳን ለእመቤታችን ለጽዮን ማርያም እና ለዕለተ ሰንበት በሰላም በጤና አደረሳችሁ አደረሰን። የእናታችን የጽዮን ማርያም ጥቅሯ በረከቷ በሁላችን ላይ ይደርብን። ዛሬ ህዳር ጽዮን አመታዊ ታላቅ የንግስ በዓል ነው። እመቤታችን ድንግል ማርያም ለሁላችን ኦርቶዶክሳውያን ጸወነ ሥጋ ጸወነ ነፍስ ትሆነል። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና አመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይዳርግ። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዓመ እስራ ወአሚሩ ለህዳር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ህዳር ሀያ አንድ በዚች ቀን የእመቤታችን የቅድስት ጽዮን ድንግል ማርያም የበዓሏ መታሰቢያ ነው። ከሮሜ ሀገር የሆነ ቅዱስ ጎርጎሪዎስም በዓለ በአለረፍቱ ነው። ሊቀ ጳጳሳት ቅዱስ አባት ቆዝሞስም እንዲሁ መታሰቢያ በዓለ ረፍቱ ነው። ቅዱስ አባት አባ ዮሐንስ ዛሲውጡን እንደዚሁ ያረፈበት በዓሉ ነው። ህዳር 21 ቀን ቅድስት ጽዮን ድንግል ማርያም። ህዳር ሀያ አንድ በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ጽዮን ማለት የስሟ ትርጓሜ ጸወን፣ አምባ፣ መጠጊያ ማለት ነው። አንድም በምስጢር ማኅደረ አምላክ ማለት ነው። ጽዮን ማለት ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳን ለኪዳኑ ጽላት ያገለግል በትንቢታዊ ምስጢር ምስጢሩ ግሩም ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ እርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር፣ ሞገስ አምባ የምትሆናቸውን ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ኦሪት ዘጸአት ምዕራፍ 31 ከቁጥር 18። ከዚያም ለ500 አመታት ከነሱ ጋር በመሆኗ በፈጣሪና በእነሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ ወይም እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን የሶስት ሺህ አመታት አመት ቆይታዋን ልትደፍን የቀራ ጥቂት አመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉንና ታቦተ ጽዮንን ይዘን ይሄው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮንን መስረቅ የሚፈልጉ ብዙ ቀሳጢዎች እንዳሉ እናውቃለን። ግን አንጨነቅም። ምክንያቱም ደግሞ የመጣችውም የምትጠብቀውም በፈቃደ እግዚአብሔር ስለሆነ ስለሆነ ነውና እንጸልያለን እንጂ አንጨነቅም በተለያየ ወሬ ራሳችንን አናማጥንም። ባለቤቱ እንድትሄድ ከፈቀደ ደግሞ ማንም ጉልበተኛ አያስቀራት። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ ማለት እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለውን ስምምነት ነው። ታቦት ማለት ማህደር ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ስላዱ ጽላት። ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ወይም ታቦትን ያመጣ ፈጣሪ ነው። በአዲስ ኪዳን ምስጢርና ሐተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16፣ ራእይ 11 ከቁጥር 19። በመጨረሻም ህዳር 21 ቀን ጽዮን ማርያምን የምናከብርባቸውን ምክንያቶች እንመለከታለን። በዚች ቀን ታቦተ ጽዮን ወይም ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴም መሰጠቷን እናስባለን። ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ ያላመኑትን ጣዖት አድቅቃ በድል የተመለሰችበትን የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና አቤዳራ ቤት ስትመጣ ቅዱሱ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ ምድራዊ ክብሩን እስኪረሳ ድረስ ለታቦተ አምላክ የተቀኘላት የተቀኘላት በማሰብ ታቦተ ጽዮን ንጉሥ ሶሎሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ዕለት በማሰብ የቀደሙ ነቢያት ስለ እመቤታችን ስለ እመቤታችን በተለያየ ስለመቤታችን ቤታችን በተለያየ አምሳል ያዩበት። ለምሳሌ ነብዩ እዝራ በሀገር በሃገር መንፈሳዊ፣ ሕዝቅኤል በተዘጋጀች ቤተ መቅደስ፣ ዘካርያስ በተቋመ ወርቅ ወዘተ ያዩበትን ዕለት በማሰብ ቀዳማዊ ምንሊክ ከአስራ ሁለቱ ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ በዘመነ አፄ ባዜን ወይም በአራት በአራት ዓመት በአራት መቶ ዓመተ ምሕረት አካባቢ አካባቢ አማናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታ ገብታለች። በዚህ ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታልና ይህንንም በማሰብ በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበት በማሰብ አብርሃ ወአጽብሃ በወርቅና በእንቁ ያሰሩት ባለ አስራ ሁለት ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት ዕለት በመሆኑ በዘጠነኛው መቶ ክፍለ ዘመን የወዲት ጉዲት አብያተ ክርስቲያንን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገባችበት ዕለት በመሆኑ በእነዚህ ምክንያቶች በመላው ኢትዮጵያ በተለይም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን። ለእግዚአብሔር ምስጋና ይሁን። የወላዲት አምላክ አማላጅነት አይለየን ለዘላለሙ አሜን። በዚችም ዕለት ከሮሜ ሀገር የሆነ ተአምራት የሚያደርግ ቅዱስ ጎርጎሬዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተክርስቲያንን ትምህርት ቀኖና ቀኖና ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ሃላፊነት የማታልፍ የመንግሥተ ሰማያትንም ኑሮ አሰበ። ሐሳቡንም ሁሉ ስለ ነብሱ ድህነት አደረገ። የዚያችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይራዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎውንም መጋደል ጀመረ። የዚያችም ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎሪዎስ ከሳቸው ጋራ ከሳቸው ጋር ሳለ ገዳማዊ ጎርጎሪዎስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃው ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጀል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎሪዎስም ጎርጎሪዎስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ቅዱስ ለቅዱስ ጎርጎሪዎስ ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመውሃልና ይህም ከእግዚአብሔር የሆነ ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ፣ የአምላክን ትዕዛዝ መተላለፍ ፈርቷልና። በአዩትም ጊዜ ወጥተውም ለታላቅ ክብር ተቀበሉት፣ የሹመቱንም ስርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙ ብዙዎች ታምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎሪዎስ ተብሎ ተጠራ ከብዙዎች ወንድማማቾች ታምራቱም አንዲቱ ሁለት ወንድማማቾች ነበሩ። እርሷም ብዙ አሳዎችን የሚያጠምዱበት ታናሽ ባህር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚችም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎሪዎስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለ ስለዚያች ባህር እግዚአብሔርን ለመነው ነው። በዚያንም ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ታምራት ዜናው በሁሉ ሀገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም ሁላችንን ኦርቶዶክሳውያን በዚህ ታላቅ አባት ጸሎት ይማረ በረከቱም ይደርብን ለዘላለም ነው። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሀምሳ አራተኛ ነው። ይህም አባት ብዙ መከራና ሐዘን ደረሰብ በዘመኑም በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የሌል ያላመኑት ሰዎች ንጉሥ ጋፊር አዞ ነበርና በዚህም አባት ዘመን ድንቆች የሆኑ ብዙዎች ታምራት ተገለጡ። ባስቄጥስ ገዳም ገዳም በቅዱስ ሳዊሮስ ቤተክርስቲያን ውስጥ የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም ስዕል ነበረች። ጎኗን ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ ሀገር ካሉ ከሌሎች ስዕሎችም ከዓይኖቻቸው ብዙ እንማ ፈሰሰ። ይህም የሆነው በሊቀ ጳጳሳቱ እና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ የክፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔር እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትን የሚያበረታታቸው ሆነ በወንጌላዊ ቅዱስ ማርቆስ ወንበርም ላይ ሰባት ዓመት ከአምስት ወር ከኖረ በኋላ በአምስት መቶ ሰባ አምስት ዓመት ሰማዕታት ዳር ሀያ አንድ ቀን አረፈ። ይህን ሶር በሚልባል ዋሻውም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለማ። አሜን። በዚች ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዩጥ ሀገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። የጥርብ ስራንም አስተማሩት። ከጥቂት ዘመናትን በኋላ አባቱና እናቱ አረፉ። ያን ጊዜም ወደ ቅዱስ አባ ኤስድሮስና ወደ አባባ ይሞን ዘንድ ሂዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውን በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ ብርሃናዊ መልአክ ተገለጠለት። ወደ ሀገሩ ሂዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘ። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለትም ሁለት ቅዱሳን አረጋውያን አባ ብዝልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶች ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ ሀገር እየመጣ ብዙ ጊዜ ጎበኘው ነበር። የኪዳ የከዳተኞችን ጠብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶስዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመለመነው፣ ቅዱስ ዮሐንስን መስቀሉን አንስቶ መኮንኑን ያይዞ አችዘን ዘን አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ ዳግመኛ በንጉሥ ቴዎዶስዮስ ላይ ጠላት ተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ፣ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶስዮስ የርኩሰትን ስራ ስለሰሩ ያሲውጥን ሰዎች እንዲገድሏቸው፣ ሀገራቸውንም እንዲያጠፉ አዘዘ። ንጉሱም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሱን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሱ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ። ለቅድስናውም ተገዥ ሆነ። ለመኮንኑም እርኩስ መንፈስ ያደረበት የአስራ ሁለት ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያንም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዩጥ ሰዎችን መገደላቸውን እንዲት መግደል መግደላቸውን እንዲተው ወደ ንጉስ ይጽፍለት ዘንድ መገደላቸውን እንዲተው ወደ ንጉስ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለ ብርህት ደመና ምን መጣች ተሸክማም ወደ ንጉሱ አደረሰች። ያን ጊዜም ንጉስ ከማዕድ ላይ ነበረ። ያንንም ደብዳቤ ከወደ ላይ ጣለለት። ንጉሱም የአንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው በአለም ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበር። ቀና ባለጊዜም ደመና አየ። ንጉሱም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሱ ጽፎ ደብዳቤዋን ወደ ደመና ወረወራት። የተሰበሰቡትም እያዩ እጅግ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሱ ፊርማውና ማኅተሙ አለ አያት እና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም እግዚአብሔር እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ እደው፣ የዋህ ይፈውሳት ዘንድ ወደ እርሱ መጣች፣ በጸሎትም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶስዮስ ወስክ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናች ሃይማኖትን ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም እድሜ መቶ ሀያ ዕድሜው 125 ዓመት ሲሆነው እረፍቱ ረፍቱ እንደደረሰ አወቀ። እየጸለየም ግንባሩንም ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩ ከመቃብሩ ቁጥር የሌላቸው ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና እኛንም በእመቤታችን በወላዲት አምላክ በጸሎቷ የሚገኝ በረከቷ ከሁላችን የክርስቲያን ወገኖች ጋር ይኖር። በቅዱሳንም ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ፣ እስራ ወሰንዩ ለህዳር ህዳር አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ፣ ቅድስት ጽዮን ድንግል ማርያም፣ ሁለተኛ፣ ቅዱስ ጎርጎሪ ወዘሮሜ፣ ሶስተኛ ቅዱስ ዮሐንስ አስዩጥ አራተኛ ቅዱስ ኮዝሞስ ሊቀ ጳጳሳት አምስተኛ ቅድስት ዲቦራ ዘድልወድ ስድስተኛ ቅዱስ ዘኬዎስ አጽር ናቸው። ወርሃዊ በዓላት ደግሞ አንደኛ አበው ጎርጎሪ ጎርጎሪ ወሳት ሁለተኛ አቡነ ምዕመነ ድንግል ሶስተኛ አቡነ አምደ ስላሴ አራተኛ አባ አሮን ሶርያዊ አምስተኛ አባ ምርት ያኖ ጻድቅ ናቸው። ለአንቺም የማይገዛ ህዝብና መንግስት ይጠፋል፣ እነዚያ አሕዛብም ፈጽመው ይጠፋሉ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል።

ባርቁ ባርኮ ጉባኤ ዛቴ መካን እስከ አረጋዊ ሊቆኑ ስፃን ለዘ ጻፎ በክርታስ ወለዘ አጻፎን ዘይደርስ ለዘ አንበቦ ወለዘ ተርጉሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አላጊታ ሁሉ እንባይስ በቡረይ መሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳደረብን የእመቤታችን የወላዲቷ አምላክ የጽዮን ማርያም ፍቅሯ በረከቷ ይደርብን። ጽዮን እናታችን ጸወነ ሥጋ ጸወነ ነብስ ትሆነ ሀገራችንን ሰላም ያደርግልን። ከሰንበት ረድኤት በረከት ያሳትፈን። በሰላም ያሳደረ አምላክ በሰላም ያሆነን። በዓሉን ባለፍሳሐ ባለ አብይ ያደርግልን። አቡነ ዘበሰማያትን በል በከመ በሰማይ ከማሁ